በአዲስ ነገር ማታ ጠብቁኝ ብላለች የኛው ቡሪካ ደግሞ ቲክቶክ ላይ ከአንዲት ሴት ጋር ሲገፋታተር አይቸዋለሁ ማለት ነው እና እንግዲህ ለነፃ መልእክት አለኝ ለቡሪካ መልእክት አለኝ ሰላም አሌይኩም ወራሁምቱላይ ወረካቱ ሰላም ቤተሰብ እንዴት ናቸው ሰላማቸው ብዝት ይበልልኝ ነፃ እንግዲህ አዎ ከዚህ ድራማ መውጣት አለብሽ። ከዚህ ከውሸታ ውሸት ድራማ መውጣት አለብሽ። እውነት እኔ መጀመሪያ ላይ መትሽ ወደዚህ ሶሻል ሚዲያ አብርሃም ጉዳይ ብለሽ ስታለሽ በጣም እንዳንዲት እንደ ተከዳይ ሴት ሁኜ በጣም አዝኝልሽ ነበር። በጣም ግን በኋላ ላይ የሆነ ነገር ሰሰሪ ውሸት እንደሆነ ምናምን ገባኝ ማለት ነውና፣ ስለዚህ የእውነትም ተጎርተሽ ከሆነ ሁሉንም ነገር ለፈጣሪስ መስጠት ነው እንጂ ከነሱ ጋር ተደራርቦ ውሸት እንደዚህ በይ ነገ፣ እንደዚህ በይ ዛሬ፣ እንደዚህ በይ ምናምን ምናምን እየገፋፉሽ፣ ቻናልሽ ገና ያድጋል፣ ገና ለገና ቻናልሽ እንዲያድግ ምናምን እያሉ ቻናል የሚያድገው በነገራችሁ ላይ በውሸት ብቻ አይደለም። ኦፍኮርስ በዚህ ሰዓት አብዛኛው ሰው እውነት ለመናገር ውሸት ነው የሚወደው። ውሸት ባይወድማ ይኸው እኛንም ያበረታቱንና ያሳድጉን ነበር። ግን ውሸት የሚወድ ሕዝብ ስለሆነ ያለው አልፈርድብሽም። ቢሆንም ግን ያንቺ ያኔ ርዚቅሽ ወይም ደግሞ ማደጊያሽ ወይም መለወጫሽ ከሆነ ጥሩ። ከውሸት ነገሮች ወተሽ ከራስሽ ከሆነ ሰው ጋር ምናምን እየመጣሽ ብሰሪ ቻናልሽ ሊያድግ ይችላል፣ ማለት ነው ከእውነት ከራስሽ። ይሄ ለገንዘብ አንድ ላይ ምናምን ተጠምረው ምናምን ሳይሆን ከእውነት ከራስሽ ከሆነ ሰው ጋር ወይም ደግሞ ለቢዝነስም ቢሆን በቃ የሆነ በቃ እንትንም ማይልቡ በቃ ማይሰለች፣ አንዳንድ ልጆች ሰዎች አሉ። አሁን ጥንድ ሆኖ ጥንድ መስለው እዚህ ዩቲዩብ ላይ የሚሰሩ ማይሰለች ልጆች አሉ። እና እንደዛ እንደነሱ ሆኖ ጥንዱ ናችሁ መስራት መስራታችሁ ብሰሪም ትለወጫለሽ ማለት ነው። እና ከነ አብርሃም ውስጥ የነ አብርሃም ወይም የነ ሩታ ድራማ ማለቂያ የለውም ማለት ነው። እና ከነሱ ውስጥ ብትወጪ ይሻላል ብዬ ነው ማስበው። እንዳልሽው ለራስሽ ጊዜ መስጠት አለብሽ ምናምን፣ እና ተጎርተሽ የእውነት ያው ባስ ያሳየሽ ነገር ያወጣሽው መረጃ በጣም የእውነት ይመስላል ሁሉም ነገር። እና እንደዛ ከሆነ ደግሞ እንግዲህ ሁሉም የስራውን ወደፊት ያገኛል። ሰው ታምኖ ከከዳ ጊዜው ይረዝማል እንጂ ዋጋውን ይከፍላል። ስለዚህ እንደዛ ብለሽ አስበሽ በራስሽ አይዲያ ነይ ቶሎ እንላለን፣ ነፃ ማለት ነው። ሌላው ደግሞ ቡረካ የኛው እንግዲህ ሰሞኑን አንድ ሻ ፋሚሊ የተቀላቀለው በቅርብ ቡሪካን ማስናወቃችሁ ታላ እና እሱ በሰሞኑ እንግዲህ አንድ ሙዚቃ ይለቃል መሰለኝ። ሙዚቃው ተሷል መሰለ እና በባለፈው ፉፉ ነበረ አንድ ሴት አንዲት መላጣ ሲገፈትር ያየው። ዛሬ ደግሞ ቡሪካን የሆነ ሴት ልጅ ክፍትር እያረገችው አየው ቲክቶክ ላይ። ሙዚቃው ያኔ ያገፈታትራል መሰለኝ ዝን ነው የሚለው ማለት ነው እና ዛሬ ደግሞ አንዷ እየገፈተረች አየሁ። ጥሩ እይታ አይኖርልህ አልልም፣ ምክንያቱም ያው ሙዚቃ አይፈቀድም በሙስሊም ጥሩ እይታ አይኖርልህ ምናምን አልልም በዚህ ደግ ምናምን አልልም በዚህ ማደግ ማለት በቃ አላ ብቻ ስለማይፈቀድ ያለም ጥሩ እይታ አይኖርልህ ምናምን ሙዚቃ ይ ሰው ጋር ይድረስ ምናምን ምናምን አለ። ምክንያቱም ለእሱም ስለማይጠቅመው ሰው ጋር ደርሶ ያገኘው ገንዘብ ለጊዜው ዱኒያ ላይ ትንሽ እያስለወጠው ይመስለዋል እንጂ አይጠቅመውም በኋላ ላይ ማለት ነው እና ሙዚቃ ምናምን ከሙዚቃው አለም እንደውም ቢወጣ ምናምን አሪፍ ነበር። ግን ደግሞ ሙዚቅተኛ ድራምተኛ ምናምን ተዋናኝ ነው መሰለበት ቅሎ ቡሪካ እና ሸከተፍ ብሎ አየሁት። ቡሪካን ግን ቆየ መቸረታ ነው። ቪዲዮ ነው የሆነ ሴት እየከታተረችው ሙዚቃውን እየሰሩ ሲያሳዝን እያለ ማለት ነው። እና ልጅቷ በቤቷ ነው የለቀቀችው ቪዲዮን፣ እና ያኔ ሙዚቃውን እያስተዋወቁለት ነው ማለት ነው። ትብብር ደስ ይላል። ለጥሩ ነገር ብንተባበር በጣም ደስ ይላል። ግን እንኳን ብዙም እንትን አይልም ማለት ነው። እና ውድ ሀገሬ ልጆች ነጽዬ ነጽ በጣም የሆነ ታሳዝነኛለች። የእውነት ነውላቸ አላውቅም፣ የሆነ ታሳዝነኛለች። የሆነ ውስጧ የተጎዳ የሆነ እውነት ያለ ምናምን ነበር ይመስ የሆነ ጊዜ ብቻ በማላቸው ገብቼ እርጉዟን እንዲዛ አሳዝነች ምናምን ስትል የዛኔ ብቻ እናደደችኝ እንጂ የእውነት ነጽ ታሳዝነኛለች። የሆነ ውስጧ ውስጥ እውነት ያለ ይመስለኛልና ካወጣቸው መረጃ አንጻር እና እውነተ ሰብሬት ተጎርሰሽ ከሆነ ሁሉም ነገር ያው ዋጋቸውን ይከፍላሉ። አንቺ ግን በሌላ አይዲያ ላይ ከነሱ ውጭ ነው የምለው። እናንተ ስምትላላችሁ ቤተሰብ።